ወደ ሌላው ሲሸጋገር የዚህ ባለወቅ ስላለ መደናገር ይኖራል ግን እግዚአብሔር በቸርነቱ እንድንዘብር ስሙ

ንስሐን የምትቀበል ኃጢአትን ይቅር የምትል አበሳ በደንን የምትለመስስ ጌታዬና አምላኬ መድኃኒቴ እግዚአብሔር ኢየሱስ ክርስቶስ የኔንም የህዝብንም ኃጢአት አንተ በቸርነት ይቅርበል ከኃጢአት ማሰሪያ እግዚአብሔር ታ ከሰርወተ ህዝብ በፊት ማስታወቂያ ይኖራል። ማስታወቂያችን ምን እንደሆነ የሚያውቅን ስነው፣ መናገር ግን ስለሚያስፈልግ እንግዲህ በእግዚአብሔር ቸርነት ሳምንት ቀረን የእመቤታችንን ክብረ በዓል ለማክበር ግንቦት ልደታ ለማክበር ማለት ነው። አርብ ቅዳሴ ስላለ ስራ እረፍት የሆናችሁ ሰዎች መታችሁ አስቀድሱ። በዕለተ ቀኑ መቤታችን አርብ ናት፣ ግንቦት ልደታ። ስለዚህ በዕለተ ቀኑ አርብ ቀን ጾም አይደለም እንደምታውቁት። ባለ ዘመነ 50 ስለሆነ፣ ባለ 50 ስለሆነ ጠዋት ነው ቅዳሴው። እንግዲህ ከፎር ጀምሮ እንደ እሑዱ እንደዘወትሩ እሑድ ቅዳሴያችን ነው የምናደርገው። ከፎር ኤኤም ኤም ወይም በኢትዮጵያ ከሌቱ 10 ሰዓት ጀምሮ ባለው አገልግሎታችን እናደርጋለን። አንጣደፍም ምክንያቱም ከቅዳሴ በኋላ እቃ ማፍረስ አይኖርም። እንደዚህ ይሆናል። ቅዳሜ ደግሞ ሌሊት ነው። አራት መርጌታ ነው የተጠራው፣ ከአናት ተጠርተዋል። ልዩ ማለት ነው የሚኖረን በእውነት ቦታችንም መካነ ስብሐት ነው፣ የምስጋና ቦታ ማለት ነው። እኔም ደግሞ ያው ቄስ ስብሐት ስለሆንኩኝ መጋቤ ስብሐት፣ ስለዚህ ምስጋና በምስጋና ነው እና እናመሰግናለን ከሊቃውንቱ ጋር ቆመን እኛ ደግሞ ለእነሱ ጸናጽል እያቀበልን መቋሚያ እያቀበልን ከበሮም እየመታን ሊቃውንቱ ደግሞ ብዙ ዓመት የደከሙበትን ቃለ እግዚአብሔር ያፈሳሉ። እነሱ የሚያፈሱት በረከት አገልግሎት፣ እናንተ በገንዘባችሁ፣ በጉልበታችሁ፣ በእውቀታችሁ የምትታዘዟትን ቤተ ክርስቲያን ለእናንተ ደግሞ ለልጆቻችሁ፣ ለቤታችሁ በረከቱ ይፈሳል ለደብራችንም ለሁላችንም በረከቱ ይጠቅመናልና ይህን ጸጋ የሰጠን እግዚአብሔር የተመሰገነ ይሁን። ስለዚህ የቅዳሜ አገልግሎት ከሌሊቱ ሰባት ሰዓት ወይም ደግሞ ከዋን ኤኤም ጀምሮ ምናልባት ሊቃውንቱ ተደራራቢ አገልግሎት ስላለባቸው ምናልባት ወደቱ ይሂድልን ካሉ እነሱ ናቸው የሚያዙን፣ እኛ አይደለንም ቱም ልንጀምር እንችላለን ማሌት አለ። ከዛ እንግዲህ ታቦቱ ይወጣል። አገልግሎች አባቶች አሉ፣ አገልጋዮች ዘማሪዎችም አሉ። ልዩ አገልግሎት ነው። ሁላችሁም ብትችሉ ብትችሉ አስር አስር ሰው ሃያ ሃያ ሰው እንደ ባትችሉ ባትችሉ ሁለት ሁለት ጓደኞቻችሁን አንድ በቀኝ አንድ በግራ ይዛችሁኑ ማስታወቂያውንም በየፌስቡኩ በየሚዲያዎቻችሁ ሼር አድርጉት። ለሰው ንገሩ። እመቤታችንን ስብስብ ብለን አምና ቀጥል ያለውን ዘንድሮ ደግሞ ደስ ብሎ እናከብራለን። አለን አዎ። ለምን አምና እንዳናከብረ ሆኖ ነበረ? ሰይጣን መሀል ገብቶ ነበረ። ከዚያ በኋላ ግን እመቤታችን እራሷ ሄዳ ብፁዕነታቸው አቡነ ፋኖኤል ጋሂዳ አዛ ስልጣን አላት። ልታዝና፣ እኛ ሊቀጳጳሱን ማዘዝ አንችልም፣ እንታዘዛለን እንጂ የበላይ ስለሆኑ። እመቤታችን ግን በልተነስ በለ ልጆቼ ፍቀድ ብላ እሳቸውን። እሳቸውም ደግ አባት ናቸው። ባለፈው ታስታውሳላችሁ፣ መስከረም እስጢፋኖስ መጥተው ባርከውን ባሉበት ነው ይሄን ማስታወቂያ የተናገርነ ነው። ይኸው ዛሬ ብፁዕነታቸው መጥተውልን እየባረኩን፣ ሁለቱን ታቦታትን የልደታ ለማርያምና የቅዱስ እስጢፋኖስን ይዘን ዛሬ እያከበርን ነው። አምና ልደት ባለፈው ልደት እንዳናከብር ተከልክለን ነበር። ዛሬ ግን ፈቅደውልም ብለን ባለፈውም ተናግረናል። ስለዚህ ልደታን ስናከብር የመጀመሪያችን ነው። እንዲህ አድርገን እናከብራለን። ይህን እድል የሰጠን እግዚአብሔር የተመሰገነ ይሁን። አሜን እግዚአብሔር